ወንድም ከበርጫ ብላ በታልጫ ወንድም ጌለንሶ ዛሬ በርጫ በርጫ እያልን ወደ እናንተ ከች ብለናል። ቢስሚላህ አልሐምድሊላህ፣ ሰላቱ ወሰላም አላ ረሱሊላህ ወአሊሂ ወሰሕቢህ ወመንዋላ። የተከበራቸው ወንድም እናቶች አሰላሙ አለይኩም ወረሕመቱላህ ወበረካቱ።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 በአክብሮ ተጠይቃለሁ። ዛሬ በርጫ በርጫ በሚል ምንም እንደበለው እንግዲህ ዘፈን ከች ብለናል። እንግዲህ አንዳንድ ቪዲዮዎች እናያለን፣ ከዛ በኋላ የተወሰነ ሀሳቦችን የምንሰጥ ይሆናል። ይህን ቪዲዮ እንመልከት። ብላበት አልጫ ወንድም ከገለምሶ ብላበትን በሶ ወንድም ከገለምሶ። ብላበትም ልሶ ወንድሜ የከወንዶ ብላ አቮካዶ ማሻአላህ በርጫ በርጫ በርጫ ያደርጋል ነጭናጫ የቤት ሚስጥር ማውጫ በምርቃና ሰዓት ወደ ጠፈር ማውጫ አንዳንዴም በኳስ ያስጨብጣል ዋንጫ። አይ በርጫ አንዳንዴ የምናስተላልፋቸው መልእክቶች ልክ ሆነው ይዘታቸው ግን ልክ የማይሆኑበት አጋጣሚዎች አሉ። አሁን ይህን ወንድማችን እንደሚያደርገው ማለት የሙዚቃ መሳሪያን እየተጠቀመ ከዛ በኋላ መውሊድ ቢዳ እያለ ምናምን ነገር ይጫፈራል፣ ያስነካዋል፣ አይገልጸው። ከዚህ ስራህን ተቆጠር። እኔን እንጃ፣ እኔ መካሪ የለውም ይሁን ምን ይሁን አላቅ። ነገር ግን ከዚህ ነገር ተቆጠር። አንዳንዴ ለምሳሌ ሰው ዝሙት ሐራም መሆኑ ለማስተማር ወንጀል መሆኑ ለመግለጽ ዝሙት እየሰራ ነው እንዲህ የሚያሳይ ጫት አጠገብ አድርገው ይቅረብ ብላበት እንትን በሱ ማለት፣ ይሄ መጃጃን ነው የሚባል። ልጆች ደግሞ ሚዲያ ላይ አውጥታ እንዲህ ሲዘፍን ነበር፣ እስቲ እንመልከተው የተወሰነ ወንድሜ ከበርጫ በርጫ በርጫ ወንድም ከጌ ለንሶ ወንድሜ ከወንዶ ብላ አቦካዶ ወንድሜ ይቅርብ በርጫ በርጫ ያደርጋል ነጭ አቶ በርጫ ይቅርብህ፣ በርጫ በርጫ በርጫ በርጫ ያደርገህ ልምንጭና። በጣም ያጀበኝ በራሱ ዘፈን፣ እኔ በራሱ ዘፈን ምን እያደረገ ነበር? ግምገማ እየሰጠ ነበር። አይቃ ግጥሙ እኮ አሪፍ ነው። መልክቶቹ አሪፍ ሆኖ ሳለ ጭፈራውና ባክግራውንድ ክላሲካል ለምን ማምጣት አስፈለገ? ነቢዩ አለ ሰላቱ ወሰላም ከህዝቦች የተመሳሰለ ከነሱ ነው ብለዋል። እንዲሁም ደግሞ ለወደፊት ይነሳሉ ይመጣሉ ካሏቸው ሰዎች መካከል የሙዚቃ መሳሪያ የሚፈቅዱ ብለዋል። ይህ ድብን ያለ የሱዳን የሙዚቃ መሳሪያ እንዲሁም ኦሮምኛ ዘፈን ላይ ራሱ የሚጠቀሙት ባክግራውንድ ክላሲካል እየተጠቀም ከዛ በኋላ ወደ አላህ እጣራለሁ ማለት በፍጹም የማይቻል ነገር ነው። ከዚህ ነገር ታረም ማለት እወዳለሁ። ይጨፍራሉ። ይህ ስልጤኛ ይሁን ጉራግኛ ይሁን ምንኛ ይሁን አማርኛ ዳንስ ይሁን ምን ይሁን አናውቅም፣ እየጨፈሩ አሁን ይህ ሱና ሊሆን አይችልም። ወንደምናየቱ ከአላህ መንገድ እያወጣችሁ ነው። የአላህ ሱብሓነሁ ወተዓላ ትእዛዛትን እየተጻረራችሁ ነው። ደግሞ ጀለባ ያደርጋችሁ ሂጃብ አደርጋችሁ ምናምን ነገር ይደብራል። በቃ አንድ እኮ የለየለ ሰው ለይቶለታል አይደለም። ተውበት አደርጋለሁ ብሎ ራሱ ተስፋ ያደርጋል። እንዲህ ደግሞ በሱና ነው ምናምን ብሎ የሚጃጃል ሰው ደግሞ ጭራሽ በዛ ነገር እየጠነከረ ነው የሚመጣው። የቢድዓ መጨረሻ ከባድ ነው። ወንደምናየቱ አላሁ ይጣጠቃል ። ሌላው እንግዲህ አብሬት ከአጥባሪ እየተባለ ምን እንደሚደረግ እንመልከት። ሴት ላይ ሰዎች ሲሄዱ ጊዜ ወንድና ሴት አንድ ላይ ለዛው ሴት ልጅ ያለመህረም ስንት ኪሎ ሜትር አቆራርጣ ማለት ነው አብሬት ላይ ትሄዳለች። ከዛ በኋላ ከወንዶች ጋር ትጨፍራለች። ተመልከቱ ይህን። ወንድ ልጅ እንደ ሴት ሴቶች የሚያረጉት ስካርፍ ምንድን ነው? ሂጃባቸውን ወገቡ ላይ ሱ ሸሌላ የቁባ ጌታ ናናናናና ሸሌላ የቁባ ጌታ አሁትን ጠራ ባሸናይ ፈዜል ምን ማለት ነው? እርሶ ስጠራ ጊዜ በሽታዊ ባጠቃላይ እ ይላቀቃል ወይም ደግሞ ደና ሆናለው እያለ ሊትራሊ ትርጉሙ ያ ነው። ሌላ ትርጉም የለው ከመሆን ሽርክ ከዛ ደግሞ ምን ወንድና ሴት በዚህ ልክ እናቶች አዝለው ይህን ነገር ያዘሉት ለምንድን ነው ሲባል፣ ሰላታቸው በስርዓት እንኳን የማይሰግዱ ሰዎችን ሊበሉት ወንድምና እህቶች ንጹህ ህሊና ያለው ሰው ይህ ከጥላቻ የተነሳ ምናምን አይደለም። እስቲ ንጹህ ህሊና ያለው ሰው ይህን ድርጊት ምን የሚሉትን አይቃ አላህን እያወደሳችሁ ነው። ነቢዩ አለይሂ ሰላቱ ወሰላም ወደዳችሁ ነው። የምር መሻይሆች እያወደሳችሁ፣ እንዲሁም መሻይሆችን መውደድ ነው። ይህን መሻይሆች እኮ ጫት፣ የፍየል ቅጠል ሊቃወሙ ነው እየተቃወሙ ያስተማሩ ናቸው። እድሜያቸው አጠቃላይ የፈጁት ዛሬ ላይ ግን በሚያሳዝን ሁኔታ መሻዮች የተቃወሙትን ነገር እናንተ ጫታችሁ፣ ጎዝጎዛችሁ፣ ሴትና ወንድ አንድ ላይ አድርጋችሁ ለዛው ሌሊት 7 8 ሰዓት ላይ እየቃማችሁ ከሴቶች ጋር መሀባ ነው ትላላችሁ። ወናውዝ ቢላ ይሄን ወንድምና እህቶች በፍጹም ወላሂ መሀባ ሊሆን አይችልም። በተጨማሪ ይህን ቪዲዮ ተመልከቱት። ሴም የሆነ ቪዲዮን እንግዲህ ብዙም ልዩነት የለውም ከቀደን ካሳያዋችሁ ማለት ነው። እና አላህን ፍሩ። አላህ Subhanahu Wa Ta'ala በተደጋጋሚ ብዙ ቪዲዮዎች ላይ የምናገረው የቁርአን አንቀጽ ነው። ለነቢዩ አለይሂ ሰላቱ ወሰላም እንኳን አላህን እንዴት ማወደስ እንዳለባቸው በቁርአን ሲናገር ጌታህን ከጩኸት በታች በሆነ ቃል በጠዋትና በማታ አውሳው ከዘንጊዎችም አትሁን ይላቸዋል። ዛሪስ አላህን ስናወድስ እሱን ስንጣራ ይቅርና ጭራሽ ከሱ ውጭ ስናጋራበት ከሱ ውጭ ሌሎች ፍጥረታቶችን ስንጣራ ራሱ እየጮኸ ወናውዝ ቢላ። ነገር ግን ፍጡራንን ስንጣራ ጌታችን አላህ ሱብሀነሁ ወተዓላ በቁርአን ምንድነው የሚለው? እነዛ ከአላህ ውጭ የምትጣሯቸው ሰዎች ምላሽ አይሰጡም። ከምላሽ ከመስጠት የዘነጉ ናቸው። ለራሳቸው ሀጃ ራሱ ቢዚ የሆኑ ናቸው። የሞተ ሰው ራሱ ነቢዩ አለ ሰላቱ ወሰላም እንዳሉ አንድ የአዳም ልጅ ሲሞት ጊዜ ስራው ይቋረጣል ብለዋል። እነዚህ የአዳም ልጆች አይደሉም አትሉም? መጭስ አቡል ጀበል ከአላህ ጋር አንድ ላይ ሆኖ አዳምን እየፈጠረ ነበር ስላላችሁ ይህ የኩፍር ንግግር ማለት ነው። አላህ ይጠብቀን። አላህ ወደ ቀልባችሁ ይመልሳችሁ። አላህ ሂዳ ይስጣችሁ።